ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴት መሆን አለባቸው እያምናለሁ፣ አቅም ይኖራቸው። ሰላም አሌይኩም ራህመቱላሂ ወበረካቱ። እንዴናችሁ? የቱ ቤተሰቦች ሰላም ናቸው? ሆይ አልሐምዱሊላ። እኔ በጣም ሰላም ነኝ። ድምፄን ራሴ በጆሮ የሰማዋለሁ ትንሽ አሞኛል ዛሬ። ትላንትና የሆኑ አራት ሰዎች ብስሚላ ረህማን የሆኑ አራት ሰዎች ሁለት ሴት፣ ሁለት ወንድ ስለ ሌይላ ይናገሩ ነበር ማለት ነው። ሌይላ እስር ቤት ያለችው ማለት ነው። እንግዲህ ይች ልጅ የአረብ ሀገሩ ሕዝብ አይደለም የኢትዮጵያ ሕዝብ አይደለም የዓለም ሕዝብ አቋታል። ለሌይላ ብር ሲያዋጡ የነበሩት የመዳም ቅመሞች የሚሰሩባቸው ሰዎች መዳሞች ሳይቀሩ ለዚች ለልጅ ብር አዋጥተዋል ማለት ነው። ያ የተዋጣ ብር ደግሞ ወደ ኢትዮጵያ በቤተሰቦቿ እጅ ገብቶ በውጭ ጉዳይ ሚኒስቴር በኢትዮጵያ ንግድ ባንክ ኤምባሲው ሁኖ ያ ብር እንደገና ተመላሽ ሁኖ እዳዋ ተከፍሏል። የሚገርማችሁ ነገር መስጠት፣ ማዳመጥ፣ መሳተፍ በጣም ጥሩ ነገር ነው፣ ግን ነገር ማብላላት ደግሞ ለወደፊት የተቸገረን ሰው እንዳይረዳ ነው የሚደረገው ማለት ነው። ገንዘቡ ከኢትዮጵያ ወደዚህ ሲመጣ በመንግስት ደረጃ አስባችሁታል? በመንግስት ደረጃ የሚከፈል እዳ ሲመጣ ሁለት ጊዜ ተመላሽ ሆኖ በሶስተኛው ነው ገቢ የሆነው። ይሄ የሁለት መንግስቶች የሁለት አገር ባንኮች ምልልስ ነበረ፣ ግን በመጨረሻ ላይ ተሳክቶ እደዋ ተከፈለላት ማለት ነው። መጀመሪያ ብር ሲሰባሰብ ሌላ እንዳትገደል ነው እንጂ እንድትፈታ አይደለም። የሞት ፍርዷ ስለደረሰ አራት ወር ቀርቶ ስለነበረ ያንን የሞት ፍርድ ለማስነሳት ነበር ጥረት ሲደረግ የነበረው። ካዳማጩ ክፍል በደንብ ያላዳመጠው ይሄ ነው ችግሩ ማለት ነው። ኦኬ ገንዘቡ ተከፈለ፣ የሞት ፍርድ ተነሳ፣ እራሷ ስልክ ደውላ አናገረች፣ ቪዲዮ ተለቀቀ። እጎኔ የነበሩ ዘጠኝ ሰዎች የሉም አልሐምዱሊላህ፣ እኔ በአሁኑ ሰዓት ሰላም ነኝ ያለሁኝ ብላ አውርታለች። አሁን አንዳንድ ሙስሊም ጠሎች ወይም አጀንዳ ፈላጊዎች እዛ ገስት ላይ ቁጭ ብሎ ሲሰበስቡ የነበሩ ሰዎችን ያቺ የሆነች ያ የሆነ ሰውዬ እየተባለ ሲሳለቁባቸው እናያለን ማለት ነው። ካይሮ ሰርታችሁ የምትወቀሱበት የምትወቀሱበት ዘመን ላይ ደርሰናል ማለት ነው። አልሐምድሊላህ። ለማንኛውም ይሄ ማን ነው ይሁን፣ ማኛው ነው ቻ ማኛው የምትሉት ሰውዬ ማለት ነው። ስለሌላ እን ያክል ብር ተጠየቀ ሲባል አፉን ሞልቶ የተናገረው ነገር የአረብ አገርን አረብ አገር ላይ የሚኖሩ ሴቶችን እልክ አስይዞ ነበረ። ብዙ ሰዎች ረድተዋል። አሁን ውጭ ሀገር ያሉ አሜሪካ በዶላር በምን በምን የሚረዱ ሰዎች ለሌላ ብር አላዋጡም። በነገራችን ላይ ውጭ ያሉ ሰዎች ካዋጡም ይሄ አሜሪካ ካናዳ፣ አውስትራሊያ ምናምን ዝቅ ያሉት ናቸው። የደሃን እንባ ያዩ የእናትና የአባቷን እንባ ያዩ እነሱ ናቸው እንጂ እነዚህ ወጥቶ የሚለፈልፉት አረዱ። እና ይሄ ማኛው የሚባለው ሰውዬ እኔ ስሙ እኮ በደንብ ስለማልጠራው ልጅ እንዳጠር ስላለኝ ነው። እሱ ሰውዬ ለአንዲት ማሃይም፣ ለአንዲት ማሃይም የቤት ሰራተኛ አገርም ገብታ ለማታገለግል ንፍሮ ቀቃይ ለአረብ ሀገር ሴት ይሄ ሁሉ ብር መዋጣት የለበትም ብሎ በስነ ስርዓት ተናግሯል፣ ነግሮናል። እኔን አንቺን እሷን ያችን እንደዚህ ትሙት ትገደል ለምንድነው ብር ማታዋጡት ብሎ ተናግሯል። ይሄንን ባለበት አንደበቱ አንዳንድ ከይረት የሚሰሩ ሰዎች ከወር የበለጠ ተቀምጠው ያንን ብር አሰባስበው በነገራችን ላይ በሌላ የታሰሩ ሰዎች ነበሩ። ሊታሰሩ መንግስት ሲያሳድዳቸው የነበሩ ልጆች ነበሩ። ለምሳሌ መሲል ይትያዝ ነበረ አራት ወር ታስሮ ይወጣ ልጅ አለ። እኔ የማቀው በሷ ጉዳይ ለምን ኩፖን እንሸጥ ነበራ ነበር አምባሲ ይህን ነገር አዘጋጅቶ የብር ማሰባሰቢያ፣ አምባሲው ተሰባስቦ፣ ስብሰባ ተደርጎ ለሌላ ብር ማሰባሰቢያ ኩፖን ይሸጥ ነበረ። ያል ያልተደረገ ነገር የለም ያልተሰራ ነገር የለም። እንደዛ ተሆና ያቺ ልጅ ብሩ ተከፍሏል። ከመከፈል አልፎ ተርፎ ትርፍ ብር አሁንም ቤተሰቦቿ፣ ወንድሟ በአፉ የተናገረው እነዛም ኮሚቴዎች የሚያውቁት ብዙ ብር የእሷን ህይወት የምትኖርበትን ቀሪ ዘመናዋን አገሯ ገብታ የምትኖርበት ተብሎ የተቀመጠ ገንዘብ አለ። እኔ ጥያቄ አለኝ እዚህ ጋር ጥያቄ ምንድን ነው መሰላችሁ? እናትና አባቷ በጣም የደከሙ ሰዎች ናቸው። ያኔ ያረጁ ናቸው። በጣም ነው የሚያሳዝኑት። በተለይ አባቷ ስናየው የነበረው ወንድሟ ነው። ብዙ ብር እንዳለ እናውቃለን። ይቀመጥ፣ ምንም ችግር የለም። ከዛች ብር ላይ ሶስት መቶ ሺህ ብር አንስተው እነዚህ ሶስት ሰዎች ኡምራ ለምን አይመጡ? ኡምራ በመጡበት ሰዓት ዘያራ ደግሞ ይፈቀድላቸዋል። ድሮ ኡምራ መታችሁ፣ ኡምራችሁን አድርጋችሁ ነበር የምትሄዱት። አሁን ግን ከአንድ ቦታ ከአንድ ቦታ ወደ አንድ ቦታ የመንቀሳቀስ እድሏል ለምን በተንቀሳቀሳችሁ ቁጥር ብር ተዋጣላችሁ። ያ ብር ማውጣት ደግሞ እንደ ኢንቨስት ነው ለሀገሪቱ፣ የሀገሪቱ መንግስት ይፈቅዳል። እነዚህን ወላጆች፣ የደከሙ ወላጆች መጥተው ከልጃቸው ጋር ኡምራቸውን አድርገው፣ ልጃችንን እኔ ብለው ልጃቸውን ዘያራ አድርገው ኤምባሲውን ደግሞ ምንድን ነው ችግሩ? ለምን ዝማላችሁን ብለው ለምን አይጠይቁም? ያ ጀማዓት አልከይር እኛ ከኛ የሚጠበቀው ገንዘብ ነበረ ገንዘብ ሰጥተናል። አሁን ደግሞ ህዝብ እየተረገጠ ነው ያለው። ሲያሰባስቡ የነበሩ ሰዎች እናመሰግናለን መባል ሲገባቸው አሁን ምንድን ነው ያችና ይሄ እየተባሉ እየተሰደቡ ነው ያሉት። ባለ ትዳር ልጆች ቤተሰብ ፋሚሊ አስተዳዳሪ እንዲሁም አልፎ ተርፎ ድርጅት ያላቸው ሰዎች ናቸው። ሀገርን ወገንን የሚያገለግሉ ሰዎች ናቸው። ይሄ ከመሆኑ ሀረካ በረካ ነው። ቤተሰቦቿ የሚንቀሳቀሱ ለዚች ለልጅ ምንድን ነው ቤተሰቦቿ ያደርጉት? ወላጆቿ፣ አባቷ፣ ወንድሟ፣ ወላጆቿን እኔ መውቀስ አልችልም። ለምን በቃ ኖ። የሚንቀሳቀስ ግን ይሄ ወንድም ለሌላም እዛ ሀገር በሆነ ነገር ብትሞት መንግስት አይገላትም። ቀደሯ ደርሳ ብትሞት ቤተሰቦቿም ቢሞቱ ለሰማህላ እሱ ቢቀር ወራሽ ነው። ለምንድን ነው ወንድሟ መጥቶ የዝችን የልጅ አጀንዳ ከቤተሰብ ጋር መጥቶ የማያንቀሳቅስላት? ለምንድን ነው እንዴ? አሁን በኢድ ወጠኒ ላይ በኢድ ወጠኒ ላይ የምህረት አዋጅ ተደርጓል። የምህረት አዋጅ አውፉታ ማለት ነው። ለረጅም አመታት የታሰሩ ሰዎች በተለያየ ወንጀል አውፉታ አለ። ከዛ ከአውፉታ ውስጥ ኢትዮጵያ ያለችበት ነብዩ ሲራክ ፌስቡክ ላይ ፖስት ቶታል እኔ ከሱ ነው ያየሁት። ምናልባች የሌላ ጉዳይ በዛ ውስጥ እንዲካተት ኤምባሲዎቹም እንዲንቀሳቀሱልን ኮሚቴዎቹም እንዲንቀሳቀሱ፣ ቤተሰብም ሊንቀሳቀስ ይገባል እንጂ ማንም እየመጣ እዚህ አጀንዳ ሊፈጥርብን አይችልም። ማንም እየመጣ አሜሪካ ተቀምጦ ትገደል የነበረ ሰውዬ የሚያወራው አሁን ሲያጣ የሚያጋጭው አሁን ሲያጣ አቶ አይደለም። ለነገሩ በደረጃ ይሄድበታል ስራው ስለሆነ አሁን ለሌላ ገንዘብ ያሰባሰቡ ገንዘባቸው እኮ በአካውንታቸው አልገባም። ገንዘባቸው የገባው እኮ በእሷ ነው በቤተሰብ ነው። ለዛም እኮ ነው እዳው የተከፈለው። ይች ልጅ ብዙ ሰው ተመን ከፍሎላታል። ተመን የከፈለላትን ሰው መልሶ መስደብና ማዋረድ አግባብ አይደለም። ያውም ትገደል አናቅም ስትሉ የነበራችሁ ሰዎች አጀንዳ እየፈጠራችሁ ከምታበጣብጡን፣ የሌይላ ቤተሰቦች ደግሞ እስኪ ብቅ በሉ። በራሷ ገንዘብ በራሷ ገንዘብ በራሷ ገንዘብ ኑና ልጃችሁን አይታችሁ እንባ ሲሆንም ምኑንም የሆነ የሆነ ነገር ይደረግ። እንደገና መጮህ ካለበት መጮህ ይውጣ መጮህ አለበት። ሰው ብዙ አጀንዳ አለበት፣ ብዙ ሀሳብ አለበት፣ የኑሮ ውድነት አለበት። ሁልጊዜ ሌይላን አያስታውስም። ቤተሰቦቿ ኡኡ እስካላሉ ድረስ አሁንም እምባሲም ቢሆን ብዙ ስራ አለበት። ህዝቡም ይረሳል። እላ ነገረኛ ሰው ነው እንደዚህ እየወጣ እየመጣ ሰውን የሚኮረኮመው። እኔ ትናንትና አባሚራን፣ አዚያን፣ ሙቤን አሁን ሙቤ የለበትም ጉዳዩ ላይ ብዙ ተስፍሽን ብዙ ልጆች አሉ። ብዙ የነዛ ሰዎች ጥላቶች ሁሉ አጀንዳ አድርገው ለይላን ያመጣሉ ማለት ነው። ከዚህ ሁሉ ለምንድን ነው ቤተሰቦቿ መፍትሄ የማያደርጉት? ወንድሟ ምን አስበህ ነው? ወንድሟ ልትንቀሳቀስ ይገባሃል ብሩን ባንክ አስቀምጠህ በስምህ ልጅቱ ዝቀረች። እኛም እዚህ ደግሞ ይሄ እንደ አይነት ነገር እያየን መቻል የለብንም። ስለዚህ የሌላ ወንድም መነሳት አለበት፣ መንቀሳቀስ አለበት፣ ዝም ማለት የለበትም። ዝም በተባለ ቁጥር ልጅቱ ትረሳለች። አንዳንድ ነገረኛ መጥቶ ደግሞ እኛን ይተረኩሰናል። እኔ ይሄንን ነው የሚለው እምለው ይሄንን ነው። እናንተ ደግሞ ኮሜንት ላይ ያሳውቁኝ።